ታም ነገር እንትን በላች ለዴዚ፣ ቲንኪ በጣም እግዚአብሔር ያክብራችሁ፣ እግዚአብሔር ይውደዳችሁ። በእውነት በጣም አሜን። ቃል አልቻለችም፣ መምጣት እንጂ መጣ ነበረ መምጣት አልቻልኩ ያ ሁላችሁም አመሰግናቸዋለሁ። እንደዚህ ተጨንቃችሁ እነዚህ በእውነት ቃል የለኝም። ለእናንተ በጣም የማክብራችሁ መወጣት ሁላችሁ ሺ ያንስባታል እንጂ አይበዛባትም። እንችን እናመሰግናለን። ቀሪ ዘመኗ የተባረከ የፍቅር የደስታ የሰላም ያድርግላት። ያ ገና ቀጣይ ያንቺ ያለ ያሊክስ አለ ጋይስ መልካም

ወይኔ ረህመት ሚውት ነሽ። ረህመት ምንሆና ነው? ጋይስ ሌሎቻችሁ መልካም ምኞታችሁን። ላቭ ዩ ሶ ማች ዴዚ፣ ጋድ ብሌስ ዩ። ሌሎቻችሁ ስቀጥሉ፣ ረህመት ሚውት ናት።

እና ሌሎቻችሁም አክብራችሁን ስለተገኛችሁ እናመሰግናለን። ለንግስታችንም ለኔክስታችንም እንደዚህ አይነት ፍቅር እንዳለ ጋይዝ። አረ መራ ሰሪ ይቅርታ እሺ። ታንክ ስልኩን ወረሹ። መልካም ልደት በይ ዴዚ ጉድ መጽዩ። እሺ። በመጀመሪያ የመስጊ የመሀላችን መጣይ ስለተገኘሽ በጣም ከልብ ከልብ በጣም ነው የምናመሰግነው። እውነት እኛና ክብረሽን አንቺ ሲ በመገናኘት በጣም መሰግናለን። ሲቀጥል ዴዚዬ ሃፒ በርት ዴይ በጣም ነው የምንወድሽ። ቀሪ ዘመንሽ የተባረከ ደስ